ኢትዮጵያ በክብር ተሸኘች። ሚስ ወርልድ ኢትዮጵያ በቪአይፒ አሸኛኘት ተደረገላት። ሚስ ወርልድ ኢትዮጵያ በመባል የሚዘጋጀው ዓለም አቀፍ የቁንጅና ውድድር ሞዴል ሀሴት ደረጀ በመካኒካል ኢንጂነሪንግ ሁለተኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ተማሪ ናት። ዘንድሮ በሂንድ ሃይድራባድ የሚዘጋጀውን ዓአለም አቀፍ የቁንጅና ውድድር ከ መቶ ሰላሳ ሀገሮች የምሳተፉበት ትልቅ የቁንጅና ውድድር ሲሆን ይህ ውድድር የኢትዮጵያ መልካም ገጽታ ለማስተዋወቅ መንግሥት እየሰራ የሚገኘው ስራ ከማስተዋወቅ አንጻር የኢትዮጵያ መልካም ገጽ ለውጭ አለም ለማስተዋወቅ የምረዳ ትልቅ አለም አቀፍ የቁንጅና ውድድር ነው። የአዲስ አበባ ከተማ አስተዳደር በኃይል ክነ ጥበብና ቱሪዝም ቢሮና ለፌዴሬ ቱሪዝም ሚኒስቴር ይህ የቁንጅና ውድድር እንደዘጋጅ ትልቅ አስተዋጽኦ ያበረከቱ ተቋማት ሲሆኑ የሁለቱም የስራ ኃላፊዎችና ሰራተኞች ታላቅ ምስጋና ይገባቸዋል። በቪአይፒ አሸኛኘት ፕሮግራም ላይ አንጋፋ ዲዛይነር ፈርዶሳ የሱፍና የሚስ ወርልድ ከአዘጋጆች መካከል እርም ያስከበደ አሸኛኘት አድርጎለታል። ይህ ዓለም አቀፍ የቁንጅና ውድድር ከ2014 እስከ 2024 እንደ አውሮፓውያን አቆጣጠር ድረስ ፕሮግራሙን ያዘጋጁት ተቋማት ኢትዮጵያ ቢዊቲ ኮንስ እና ፓሽን ፕሮሞሽን እና ኢቨንት ኃላፊነት የተወሰነ የግል ማይበር በጋራ ያዘጋጁት ዓለም አቀፍ የቁንጅና ውድድር ነው። መልካም እድል በማለትም በርካቶቹ ምኞታቸውን የገለጹ እንደሚገኙ ጭምርም ነው። ሚኪነኝ ከሚኪታቦርም ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኘው። ሰላም ቆዩልኝ።